ሰላም እንዴት ከረማችሁ ልጆችዬ? እመቤታችን የስለት ልጅ መሆኗን ታውቁ ነበር? ልደቷንስ ንፍሮና ቂጣ እየበላን ከሰዎች ጋር ተጠራርተን ለምን ከቤት ውጭ ግቢ ውስጥ እንደምናከብረውስ? ዛሬ በዚህ ቪዲዮ ይህንን ጥያቄ እንመልሳለን። የልደቷን ታሪክም እናያለን። አብራችሁኝ ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥንት ጊዜ ከክርስቶስ ልደት በፊት ማለት ነው በእስራኤል ሀገር በኢየሩሳሌም ከተማ ጴጥርቃና ቴክታ የተባሉ የተቀደሱ ባልና ሚስት ነበሩ። እነዚህ ሰዎች እግዚአብሔርን የሚያፈቅሩ በሀብት የከበሩ ነበሩ። ምንም እንኳን በሀብት የከበሩ ቢሆንም ሀብታቸውን የሚወርስ የዓይን ማረፊያ የሚሆን ልጅ ግን አልነበራቸውም። ምክንያቱም ቴክታ ልጅ መውለድ የማትችል መሀን ነበረችና ከዕለታት አንድ ቀን ጴጥቃ ሀብቱ ምን ያህል እንደሆነ ዝርዝር ጽሑፍ ወዳለበት ወደ መዛግብቱ ቤት ገባ። የእንቁ አይነት ተቆጥሮ አያልቅም። እንስሳቱ በየአይነቱ ፈረሱ፣ ግመሉ፣ አህያው፣ በጉ እጅግ በጣም ብዙ ነበር፣ ለመቁጠር እስኪያታክት ድረስ። ይህን ሁሉ ተመለከተና ወደ ሚስቱ ቴክታ ገብቶ እንዲህ አላት፣ እህቴ ቴክታ። አቤት ጌታዬ። አሁን መዝገብ ቤታችን ደርሼ መጥቼ ነበር። እግዚአብሔር ሀብታችንን ባርኩታል በስቷል። የሀብታችን ብዛቱ የእንቁ የወርቁ አይነት የእንስሳው ብዛት እጅግ በጣም ብዙ ነው። ታዲያ ምን ያደርጋል? ሀብታችንን እኛ ስንሞት የሚወርስ ልጅ ግን የለንም። ቴክታም፣ እንግዲህ እኔ ምን አደርጋለሁ? አምላክ ልጅ እንደወልድ ፍሬ አልሰጠኝም። አንተ መውለድ ስትችል በእኔ ምክንያት ልጅ ታጣለህን? ስለዚህ መውለድ የምትችል ሴት ጋር ሂድና ውለድ እርሱ ወይም እሷ ንብረትን ይወርሳሉ አለች፣ እያዘነች ጴርጥቃ ኦ የምወድሽ ቴክታ ሆይ ይህንማ እንዳላደርገው የእስራኤል አምላክ ምስክሬ ነው። እንዲህ ያለውን ነገር እግዚአብሔር ከኔ ያርቅ፣ አምላኬ ከአንቺ ልጅ እንዲሰጠኝ ደጅ ጠኗዋለሁ እለምነዋለሁ እንጂ አለ። በሌላም ቀን ቴክታ ለባሏ ትላንትና ማታ ድንቅ ህልም አየሁ አለችው። እሱም እስቲ ንገሪኝ ምን አየሽ አላት። አንዲት ነጭ ጥጃ ከማህጸኔ ስትወጣ፣ ያች ከኔ የወጣችው ነጭ ጥጃ ደግሞ ሌላ ነጭ ጥጃ ስትወልድ፣ የእሷም ልጅ ነጭ ጥጃ ስትወልድ፣ ጥጆቹ ነጭ ጥጃ እየወለዱ እንዲህ ሲቀጥሉ፣ ሰባተኛዋ ጥጃ ደግሞ ከዚህ ለየት ባለመልኩ መልኩ ጨረቃ ወለደች። ጨረቃይቱ ደግሞ ፀሐይን ወለደች። እኔም ከእንቅልፌ ባነንኩ። ጴጥርቃም በእኔ አረዳድ ያየሹ ህልም መልካም ነው። ነገር ግን ፍቹን በትክክል እንረዳ ዘንድ ህልም ፈቺ ዘንድ እንሂድና እንጠይቅ አላት። ሄዶም ከህልም ፈችው ቤት ደርሶ ባለቤቱ ቴክታ ያየችውን ህልም አንድ በአንድ ለህልም አስተርጓሚ ነገረው። ህልም ፈቹም የህልሙን ትርጓሜ እንዲ በማለት ነገረው። ጴጥርቃ ሆይ እንኳን ደስ አለ፣ እግዚአብሔር አንተና ባለቤትህን ሊጎበኝ ነው እነዚህ ያያቸኋቸው ሰባት ነጫጭ ጥጆች ሴቶች ልጆች ናቸው። ጥጆቹ ነጭ መሆናቸው እነዚህ ሴቶች ኃጢያት የማይሰሩ ንጹሀን መሆናቸውን የሚነግር ነው። ሰባተኛዋ ጥጃ የወለደቻት ጨረቃ ግን በዓለም ከሚኖሩ ሴቶች ሁሉ የምትበልጥና የከበረች ሴት መሆኗን የሚያሳይ ነው። ጨረቋ የወለደችው የፀሐይ ፍቺ ግን ምን እንደሆነ እኔ አልተገለጸልኝም። ጊዜው ሲደርስ እናየዋለን አለው። ጴጥርቃም ወደ ቤቱ ተመልሶ ህልም ፈቺው ያለውን ሁሉ ለቴክታ ነገራት። ስለዚህ ነገርም በጾም በጸሎት ሆነው ወደ እግዚአብሔር ሌት ቀን ለመኑ። እግዚአብሔርም ጸሎታቸውን ሰማ። ህልሙንም ባዩበት ወራት ቴክታ ጸነሰች፣ ሴት ልጅም ወለደች። ስሟንም ሄሜን ብለው ጠሯት። ሄሜን ማለት በስለታገኘናት ማለት ነው። ሄሜን በህግ በስርዓት አደገች ተዳረች፣ ደርዲን ወለደች። ደርዲ ማለት ከአባቶቻችን ወገን የተወለደች ማለት ነው። ደርዲ በህግ በስርዓት ተዳረች፣ ቶናን ወለደች። ቶና ማለት በራእይ የወለድናት ማለት ነው። ቶናም በስርዓት አደገች ተዳረች፣ ሲካርን ወለደች። ሲካር ማለት ከዘመዶቻችን ወገን የተወለደች ማለት ነው። ሲካር በህግ በስርዓት ተዳረች፣ ሴትናን ወለደች። ሴትና ማለት ምግባሯ ያማረ ቆጆ ሴት ማለት ነው። ሴትናም በስርዓት አደገች፣ በህግ ተዳረች፣ ሄርሜላን ወለደች። ሄርሜላ ማለት ከከበሩ ከባለጸጎች ወገን የተወለደች ማለት ነው። ሄርሜላም በስርዓት አደገች በህግ በወግ በማድረግ ተወለደች። ሰባተኛዋ ነጭ ጥጃ የተባለችውን ሀናን ወለደች። ሀና ማለት በሃይማኖት በምግባር የጸናች ማለት ነው። ሀናም በስርዓት አደገች፣ በኋላም ለኢያቄም ተዳረች። ነገር ግን ልጅ መውለድ አልቻሉም ነበር። እሷም እንደ ቅድማያቷ ትክታ መካን ነበረችና፣ በዚህ ነገርም እርሷ ከባለቤቷ ጋር ያዝኑ ነበር። ኢያቄም እንደ ጴጥቃ በሀብት የከበረ ነበር። እስኪያረጁ ድረስ ልጅ አልወለዱም። ከእለታት አንድ ቀን እንዲሆነ ሀና እግዚአብሔርን በሐዘን በለቅሶ እባክህን ልጅ የሌላት ኃጢአተኛ ስለሆነች ነው እየተባልኩ የምሰደበው ስድቤን አረቅልኝ እያለች ሳለ አንዲት የመንደሯ ሴት መጣች። እንዲህም አለቻት፣ ለምንድነው ሁሌ እያዘንሽ የምትኖሪው? በዓል ደርሷ ላታልቅሽ እንቺ ይህን የነገስታት ልብስ የሆነውን ልብስ ለብሰሽ ወደ ቤተ መቅደስ ሂጂ። የሰው ስጦታ ነው አለቻት። ሃናም ስሚ እህቴ፣ እግዚአብሔር የተቀደሰን ነገር ይፈልጋል፣ ንጹህ ነገርን ይወዳል፣ ኃጢአትን ይጠላል። እነዚህ ልብሶች የሰጠች ሰው መልካም ሰው ይሁን አይሁን ምን አውቃለሁ? መልካም ሰው ካልሆነ ልብሶቹም አይቀደሱም። ታዲያ ወደ ተቀደሰው እግዚአብሔር እንዴት ለብሻችሁ ይሄዳሉ? አለቻት። ሴትየዋ ምን አልሽ አንቺ ለካ እንዲ ክፉ ስለሆንሽ ነው እግዚአብሔር ልጅ የከለከለች አንቺ ድንጋይ ብላ ሰደበቻት። ሀና ይህን ሰምታ መራራ ልቅሶን አለቀሰች። የለበሰችውን የሀዘን ልብስ አወጣችና ተጣጥባ ጥሩ ልብስ ለበሰች። ዘጠኝ ሰዓት ላይ ወደ ቤተ መቅደስ እየሄደች ሳለ በአንድ ዛፍ ላይ ርግቦች ከልጆቻቸው ጋር ሲጫወቱ ተመለከተች። ሀናም ወደ እግዚአብሔር እንዲ ብላ ለመነች፣ አምላኪ ሆይ እንስሳት ለሆኑ ርግቦች እንኳን ልጅ ስትሰጥ በአንተ መልክ የፈጠርከኝ እኔን ለምንድን ነው ልጅ ያልሰጠኸኝ? ለምንድን ነው ድንጋይ እያሉ የሚሰድቡኝ? በሌላ ጊዜም እንዲሆነ ሆነ። በእስራኤል ሀገር የአይሁድ በዓል ሲሆን የእስራኤል ሰዎች ለእግዚአብሔር መስዋዕት ያቀርቡ ነበር። ንጹህ በግ፣ ንጹህ ርግ ነጭ ስንዴ እግዚአብሔር ኃጢአታቸውን ይቅር እንዲላቸው ካህናቱም ሆነ ህዝቡ መስዋዕት ያቀርባሉ። ከመስዋዕቱም የተረፈውን ደግሞ ይመገቡት ነበር። ኢያቄም በዓለ አይሁድን ከግብፅ ባርነት ነፃ የወጡበትን የፋሲካ በዓል ለማክበርና ለእግዚአብሔር መስዋዕት ለማቅረብ ሄደ። አይሁድ በዚያ ተሰብስበው ነበር። በበዓሉ የተሰበሰቡ ሰዎች ካቀረቡት ሁሉ ይልቅ የኢያቄም መስዋዕት በብዛቱ ይበልጥ ነበር። ኢያቄም ይህን ያደርግ የነበረው ሀብቱን ለማሳየት አልነበረም። አምላኬ ሆይ፣ ይህ ሁሉ መስዋዕት ለአንተ በትሕትና የማቀርበው የእኔን ኃጢአት ብቻ እንድታስተሰሪልኝ አይደለም፤ ነገር ግን በዚህ መስዋዕት ዙሪያ ሆነው ለሚለምኑ ወንድምና እህቶቼ ጭምር ይቅር እንድትላቸው እንጂ እያለ በማሰብ በመጸለይ ላይ ብዙ መስዋዕትን ያቀርብ ነበር። እስራኤላውያን ሁሉ መስዋዕታቸውን ሲያቀርቡ ኢያቄምም መስዋዕቱን ለአምላኩ አቀረበ። ሮቤል የተባለ ሰው ግን ኢያቄምን እንዲህ ብሎ አሳዘነው። አንተና ሚስትህ እግዚአብሔር ብዙ ተባዙ፣ ምድርንም ሙሏት ያለውን ቃል ያፈረሳችሁ ኃጢአተኞች ናችሁ። እርሱም ልጅ ያልሰጣችሁ ስለማይወዳችሁ ነው። መስዋዕታችሁንም አይቀበልም። ከመስዋዕቱ የተረፈው ልጅ ስለሌለ ከኛ ጋር መብላት አትችልም አለው። ኢያቄም በዚህ ነገር በጣም አዘነ። እያዘነም ወደ ቤቱ ተመለሰ። ለሚስቱ ለሀና ግን አልነገራትም። እንዲህ ብሎ ማሰብ ጀመረ። ለእግዚአብሔር የሚሳነው ነገር የለም፣ ሁሉም ማድረግ ይችላል። አብርሃምና ሚስቱ ሳራ እስኪያረጁ ድረስ ልጅ አጥተው አዘኑ። ነገር ግን ወደ እርሱ በጸለዩ ጊዜ የተባረከውን ይስሐቅ ልጅ አድርጎ ሰጥቷቸው የለምንል ታህዲያኔና ሚስቴ ብናረጅም እንደነሱ ነሱ ሊስጠም ብንለው ይሰማን የለምን? አለ እያቄም ብቻውን ወደ ገዳም ለጸሎት ሄደ። በዚያም ጸጥ ጥረጭ ባለ ገዳም ውስጥ አርባ ቀንና ሌሊት በጾምና በጸሎት እንዲሁም በለቅሶ ወደ እግዚአብሔር ለመነ። ሱባኤውን ጨርሶ ወደ ቤቱ ተመለሰ። በሌላ ጊዜ ሀናና እያቄምም ወደ ቤተ መቅደስ ሄደው ለእግዚአብሔር እንዲህ ብለው ተሳሉ እግዚአብሔር ሆይ ጸሎታችንን ሰምተህ ልጅ ብትሰጠን በቤተ መቅደስህ አገልጋይ እንዲሆን እንሰጥሃለን። እኛን እንዲያገለግለን እንዲረዳን ብለን ከኛ ጋር እንዲኖር አናደርግም። አንተ የሰጠህንን መልሰላ አንተ እንሰጣለን እንጂ። ወደ ቤታቸው በተመለሱ በዚያ ቀን ህልም አዩ። በነጋታውም ስላዩት ህልም ተነጋገሩ። ኢያቄም ሰባቱ ሰማያት እንደ መጋረጃ ተከፈቱና ነጭ ወፍ ከላይ ወርዶ በራሴ ላይ ሲቀመጥ አየሁ፣ አለ። ሀናም እኔ ደግሞ ነጭ ርግብ መታ በራሴ ላይ ተቀመጠች። ቀጥላም ከራሴ ላይ ወረደችና በጆሮዬ ገባች። ከዛም፣ በማህፀኔ ውስጥ ስተኛ አየሁ፣ አለች። እነርሱም ይህ ነገር ድንቅ ነው ተባባሉ። ሁለቱም ይህን ህልም እንዳዩ ለሰባት ቀን ጾም ጸሎት አረጉ ሱባኤም ያዙ በሰባተኛውም ቀን የእግዚአብሔር መልአክ ወደ እነሱ መጣና እንዲህ አላቸው የታደላችሁ ሀናና ኢያቄም ሆይ እግዚአብሔር ጸሎታችሁን ሰማ ደስ ይበላችሁ እነሆ ሴት ልጅ ትወልዳላችሁ እናንተ የምትወልዷት ልጅ የተባረከችና የተቀደሰች ናት ከሰው ልጆች ሁሉ ትበልጣለች ከመላእክት እንኳን ክብሯ ይበልጣል፣ ከፍጥረታት ሁሉ የሚስተካከላት የለም፣ ከእግዚአብሔር በታች እንደርሷ የከበረ አይገኝም ብሎ ከነሱ ተሰወረ። ሀናም ነሐሴ ሰባት ቀን ታላቋን ንግሥት ድንግል ማርያምን ጸነሰች። ይህች በሀና ማህፀን ውስጥ ያለችው ጨረቃይቱ ድንግል ማርያም ገና ሳትወለድ ድንቅ ድንቅ ተአምራትን ማድረግ ጀመረች። ከዕለታት አንድ ቀን ሀና በጣም ተወዶ የነበረ ሳሚናስ የተባለ ያጎቷ ልጅ እንደሞተ ሰማች። ሰዎች በድኑን በቃሬዛ አልጋ ላይ አድርገው በመንገድ ሲሄዱ ደከማቸውና መንገድ ላይ ያሳረፉት። በዚያም እያለቀሱ ሳሉ ሀና መጣች። የሳሚናስ በድን ያለበትን አልጋ እየዞረች ስታለቅስ ጥላዋ አረፈበትና ከሞት ተነሳ። ሰዎች ሁሉ ደንግጠው ወደኋላ ገሸሽ አሉ። ሳሚናስም እንዲህ ብሎ ጮኸ። በሃና ማህፀን ውስጥ ላለሽው እግዚአብሔር ኢየሱስ ክርስቶስን የምትወልዱ ህፃኗ እናት ማርያም ሆይ ደስ ይበልሽ፣ ለፀሐዩ ኢየሱስ ክርስቶስ አያት የሆንሽው ሃና ሆይ ለአንቺ ክብር ሰላምታ ይገባሻል፣ እያለ ሲያመሰግን ሰዎች ሁሉ ሰሙ፣ ተደነቁ። በአካባቢው የነበሩ ክፉዎች አይሁዶች እንዲህ ብለው ጠየቁ። አንተ ሳሚናስ ማን ነው ከሞት ያስነሳ? ምን ታየ? ምን ሰምተነው እንደዚህ የምታወራው? ሳሚናስም ከሃና ለምትወለደው ሁሉን ለፈጠረ ኢየሱስ ክርስቶስ እናት ለሆነችው ድንግል ማርያም ምስጋና ይገባታል እያሉ መላእክት ሲያመሰግኑ ሰማው። ይህን እንድመሰክር ሕጻኗ ድንግል ማርያም ከሞት በተአምራት አስነሳችኝና ወደዚህ መጣው አለ። ልጆችዬ፣ አስታወሳችሁ? የድንግል ህም አያት የሆነችው ቴክታ በህልሞ ያየችውና ህልም ፈቺው ሊፈታው ያልቻለው ፀሐይ ኢየሱስ ክርስቶስ እንደሆነ ሳሚናስ ለሁሉም ተናገረ። ህልም ፈቺው እንዳለው እግዚአብሔር ፈቅዶ ጊዜው ሲደርስ ሳሚናስ በድንግል ማርያም ድንቅ ተአምራት ከሞት ተነስቶ የፀሐዩን ፍቺ ተናገረ። አይሁድም በልቶ የምትለውን ሁሉ ሰምተናል። እኛ ያንተን ቅዠት የምናምን ይመስልሃል? አሉ በቅናት። በሌላም ጊዜ እንዲሆነ ቤርሳቤ የምትባል የሀና የአክስት ልጅ ሀና በስተርጅኗ በእግዚአብሔር ድንቅ ታምራት እንደ ጸነሰች በሰማች ጊዜ ልትጠይቃት መጣች። ቤርሳቤ አንዱ አይኗ የጠፋባት ሴት ነበረች። ወደ ሀናም ቀረበችና ሁሆዷን ዳብሳ እንደ ጸነሰች ባረጋገጠች ጊዜ የእግዚአብሔር ስራ አድንቃ እጇን ወደ አይኗ ተገርማ ባስቀመጠቻቸው ጊዜ አይኗ በራ። ይህ ነገርም በሀገር ሁሉ ተሰማ። ህመምተኞች ሁሉ እየመጡ የሀናን ሆድ እየዳበሱ ካለባቸው በሽታ ሁሉ ተፈወሱ። ቀናተኞች አይሁዶች እንዲህ አሉ ከነዚህ ከሀናና ከኢያቄም የምትወለደው ህፃን ገና በሆድ ውስጥ ሳለች እንዲህ ታምር ከሰራች፣ ስትወለድማ በእኛ ላይ ልትነግስብን አይደል? ስለዚህ በእነዚህ ሰዎች ላይ አንዳች ነገር ማድረግ አለብን ብለው ሀናና እያቄምን ማሳደድ ጀመሩ። ሀናና እያቄምን የእግዚአብሔር መልአክ እየመራቸው ወደ ሊባኖስ ተራራ ሸሹ። በስደት በሸሹባት ሊባኖስ ተራራ ላይም በግንቦት አንድ ቀን ታላቋ ንግስት ድንግል ማርያም ተወለደች። ብዙ የሀና ዘመዶችና ወዳጆች ልጇን በሊባኖስ ተራራ እንደወለደች ሰሙ። ቂጣና ንፍሮ የያዙ ወደ ተራራው መጡ። የሀና መውለድ ሰምተው ሊጠይቁ የመጡ ሰዎችም ህጻኒቱ ድንግል ማርያምን ባዩት ጊዜ በመልኳ ማማር ጉድ ጉድ አሉ። እንደዚች ያለች ህጻን እንደ ፀሐይ የምታበራ ውብ ሴት በዓለም ላይ ትገኝ ይሆን እንጃ ተባባሉ። ልጆችዬ በሀገራችን ኢትዮጵያ በቤተ ክርስቲያናችን እኛ ክርስቲያኖች ግንቦት አንድን እንዴት እንደምናከብረው ትዛላችሁ? በቤታችን ደጃፍ ከውጭ ሆነን ንፍሮ ቀቅለን ዳቦ ወይም ቂጣ ጋግረን ጎረቤት ለጎረቤት ተጠራርተን በፍቅር የምናከብረው በዓል ትዛላችሁ? አሁን ይህ በዓል የእመቤታችን የተወለደችበት በዓል ነው። የእመቤታችን ልደት ልደታችን ነው። ውጭ ሆነን የታላቋን የንግስታችንን ድንግል ማርያምን ልደት የምናከብርበት ምክንያት እመቤታችን በእናት በአባቷ ቤት ሳይሆን ከቤት ውጭ በሊባኖስ ተራራ ላይ እንደተወለደች ለማስታወስ ነው። ንፍሮ ቂጣ ማዘጋጀታችን ድንግል በተወለደች ሰዓት ልደቷን የሰሙ ሰዎች እለቱን የደረሰላቸውን ንፍሮ አነፍረው ቂጣ ይዘው አናን ለመጠየቅ በፍጥነት ይዘው መምጣታቸውን በማሰብ ነው። ልጆችዬ፣ እናንተስ እመቤታችን የልደት በዓል የት ልታከብሩ አስባችኋል? ምን ስጦታ አዘጋጅታችኋል? የትኛውንስ መዝሙር አጥንታችኋል? ይህንን ልዩ በዓል ከቤተሰብ ከጓደኛና ከተቸገሩ ጋር ማሳለፍ በተለይ ጥያቄ የሌላቸውን ወላዶች አራሶች ማሰብ ይገባል። መልካም የልደታ ማርያም በዓል ይሁንልን።